አርማ ያለው እና ለዚያም ነው ዛሬ የተገናኘ ነው ይባል። ለምንድን ነው አሁን ለምሳሌ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቃዋሚ እና ብዙ ተቺ ነበረው፣ እና ብዙ ትችት፣ ተቺ እና ብዙ ነቀፌታ ነበረው። ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቺ እና ተቃዋሚ ስለነበረው ኢየሱስ ክርስቶስ ልክ አልነበረም ማለት አይደለም ነገር ናገኘ። ስለዚህ እኔ ለምሳሌ ብዙ ተቺ ስላለኝና ብዙዎቹ ስለነቀፉኝ እነሱ ትክክል ናቸው ብዬ ማመን ሰው አይደለም። እስማማለሁ፣ እዚህ ሀገር አይደረግም፣ ለአዋርድም ማድረግ አልነበረብኝም ተቀብያለሁ። አሁን በድጋሚ ኦርቶዶክስ ነኝ፣ ኦርቶዶክስ ነኝ፣ ኦርቶዶክስ ነኝ። ማንም ሰው ኮመንት ስላደረገ ማንም ሰው በሌላ ነገር ስላየኝ ኦርቶዶክስነት ማንም ሰው ሊወስዱው አይችልም። ግን ስሜን ደግሞ ማጥራት ይፈልጋሉ። ቤተሰብ በጣም የሚወዱ ሰዎች አሉ፣ የሚከታተሉ ሰዎች አሉ። እና ያ ምንም እና እኔ ምንም ተልኮ የለኝም። ድጋሚ ግብረስዱ ምን እቃወማለሁ። ያ በድጋሚ አጥርቻለሁ። አልዋሽም። የዘንድሮው የ2025 የቲክቶክ ክሬቲቭ አዋርድ የሽልማት ስነ ስርአት ላይ ከባህልም ከሃይማኖትም ከስነ ምግባርም ውጪ በሆነ መልኩ ያልተገባ አለባበስ የለበሱ ወጣቶች በፖሊስ ቁጥጥር ስር መዋላቸው ተሰምቷል። እነዚህ ወጣቶች ከዚህ ቀደም በዚህ የሽልማት ስነ ስርአት ላይ ከባህልም ከሃይማኖትም ከባህልም ከሃይማኖትም ከስነ ምግባርም ውጪ በሆነ መልኩ ፋሽን ነው በሚል በለበሱት ልብስ ሳቢያ ከማህበረሰቡ እጅግ በጣም ከፍተኛ ትችትና ቁጣ ሲነሳባቸው የቆየ መሆኑ ይታወቃል። እኛም ከዚህ ጉዳይ ጋር በተያያዘ ዘገባ ሰርተን ወደ እናንተ ማድረሳችን ይታወቃል። ዛሬ ማለዳውን ደግሞ የተሰማው ነገር ይህንን ጉዳይ በተመለከተ ነው። የፌዴራል ፖሊስ የጂ ፓወር ቲክቶክ ሽልማት ላይ የህዝብ ሞራልን የሚጋፋ አለባበስ የለበሱ ወጣቶችን በቁጥጥር ስር አድርጌያለሁ ሲል መግለጫ አውጥቷል። ይህንን በተመለ

ብራችሁ ወደን ነው ሰላም። እየተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ፣ በያላችሁበት የሀገር ጥጉሉ ሰላም፣ ፍቅር፣ ጤና ተሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። በዛሬው መሰናዷችን መግቢያችን ላይ እንደነገርናችሁ ጂ ፓወር ያዘጋጀው የቲክቶክ ሽልማት ላይ ካለባበሳቸው ጋር ተያይዞ ነቀፌታ የቀረበባቸው ወጣቶች በፖሊስ ቁጥጥር ስር ስለመዋላቸው ልነግራችሁ ነው። አያይዘንም ደግሞ ሌሎች ጉዳዮች እነግራቸዋለን። እስከ መሰናዷችን ፍጻሜ ድረስ አብሯችሁን ቆዩና ፕሮግራማችንን ተከታተሉልን። በቆይታቸውም ጊዜ ሚዲያን ሰብስክራይብ በማድረግ ቤተሰብ እንድታደርጉን ጠየቅን። እናመሰግናለን።

የልብስ ኮስተ ኢንቪሊየንስ ነው ያው ሁሌ ግልጽ ነው ነገር ሶስት ሚሊዮን ብር በጣም ነው የሚያምረው። በጣም የለ ለየት ብለሻል። ሁላችሁም እንደምታስታውሱት ዘንድሮ በተካሄደው የ25 የቲክቶክ ክሬቲቭ አዋርድ የሽልማት ስነስርዓት ላይ እጅግ በጣም ብዙ አይነት አለባበሶች ታይተዋል። ከአለባበሶችም በመለስ ደግሞ በጣም ብዙ አወዛጋቢ ጉዳዮች ሲነሱበት ነበረ። የሀገሪቱ ትላልቅ ሰዎች፣ ምሁራን ይህንን ጉዳይ በስፋት ሲነቅፉት ቆይተዋል። በተለይ ደግሞ የሽልማት ስነስርዓቱ ከመጀመሩ በፊት እንግዲህ ሽልማቱ ላይ የተሳተፉ ተሸላሚዎች እጩዎችም ሆኑ ተሳታፊዎች እኔን ይገልጸኛል ይገኛል ይታይበታለው፣ ያሉትን አለባበስ ለብሰው ሲመጡ ታይተዋል። ከነዚህ መካከል ግን እጅግ በጣም ጥቂቶቹ እጅግ ባልተገባ መልኩ ባህልንም ሃይማኖትንም ስነ ምግባርንም ያልተከተለ አለባበስ ለብሰው መጥተው ታይተዋል። ወንዶቹ ነገራቸው በሙሉ ወደ ሴት የሚያደላ አለባበስ ለብሰው ጸጉራቸውን ሹሩባት ሰርተው ታይተዋል። እልፍ ሲል ደግሞ በጣም አነጋጋሪ የነበረው ጉዳይ ደግሞ የአንዲት ወይ ደግሞ ኤቫን የተባለች ሴት አለባበስ ደግሞ እጅጉን አስቆጪ ነበረ። ግለሰቧ እንዲህ ያለ የመልበስ ልምድ እንዳላት ይታወቃል። ያም ቢሆን ግን እንደዚህ አይነት አለባበስ ወደ ማህበራዊ ሚዲያ ላይ እልፍ ሲልም ደግሞ በትላልቅ የቴሌቪዥን ተቋማት ላይ በቀጥታ ስርጭት መታየት ያልነበረባት ግለሰብ ሆና፣ ነገር ግን ታይታለች። እንግዲህ እርቃን ሊባል በሚችል መልኩ ነው ለብሳ የመጣችው። ይህንን ጉዳይ በተመለከተም እኛ መሰናዶ ሰርተን እናንተ ማየታችሁታል ይሄ ጉዳይ ማህበረሰቡን በሰፊው ሲያስቆጣ ሰንብቷል። ፖሊስም የማህበረሰቡን ቁጣ በተመለከተ ነው እንግዲህ እነዚህን ሰዎች በቁጥጥር ስር ለማዋሉ የገለጸው። ፖሊስ ዛሬ ያወጣው መግለጫ ምን ይላል? የኢትዮጵያ ፌዴራል ፖሊስ ከሀገራችን ባህልና ስነ ምግባር ያፈነገጠ አስነዋሪ ልብስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎች ላይ ምርመራ መጀመሩን ነው በመግለጫው ያስታወቀው። ኅዳር ሰላሳ ቀን ይላል። ዛሬ ማለዳውን ነው ይህ መረጃ የወጣው። ኅዳር ሰላሳ ቀን 2018 ዓ ም የኢትዮጵያ ፌዴራል ፖሊስ በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና ስነ ምግባር ባፈነገጠ አካኋን ሰውነታቸውን ሲሆን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎችን ከነ ግብረ አበሮቻቸው ጋር በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን አስታውቋል ይላል። የኢትዮጵያ ፌዴራል ፖሊስ ሰሞኑን በሀገራችን አዲስ አበባ ከተማ በተካሄደው ሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና መልካም ስነ ምግባር በተቃረነ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት እየታዩ ዝግጅቱን በስፖንሰርነት እየደገፉና ፕሮግራሙን እያቀነባበሩ ተጠርጣሪዎችን ስለመያዙና ምርመራ ስለመጀመሩ ነው የገለጸው። አንደኛ ወንጌላዊት ገብረ እንድርያስ በርሄ፣ ሁለተኛ በረከት ጸጋዬ ጅፋር ሶስተኛ መቅደም ደረጄ መንግስቱ አራተኛ ግሩም ገዛህኝ ቀጭኔና አምስተኛ ዮሐንስ መኮንን ኃይለ ማርያም የተባሉ ግለሰቦች መሆናቸውን የፌዴራል ፖሊስ በመግለጫው አስታውቋል። የፌዴራል ፖሊስ ከሕብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎች ላይ የሕግ ተጠያቂነትን ለማረጋገጥ የጀመረውን ምርመራ አጠናክሮ እንደሚቀጥል ነው በመግለጫው ያስታ አስታወቀው እንግዲህ፣ ይህ ጉዳይ እጅግ በጣም ይበል የሚያሰኝ ጉዳይ ነው። በእርግጠኝነት ይሄ ነገር መሰማቱ በጣም ብዙዎችን ያስደስታልም እንግዲህ ደግሞ ለጥያቄዎቻቸውም መልስ ይሰጣል ብለን እናስባለን። ምክንያቱም እንግዲህ ኢትዮጵያ የራሷ ባህል፣ የራሷ ሃይማኖት፣ የራሷ ስነ ምግባር ያላት ልጆቿን ደግሞ ሁሉም ሰው በየቤቱ እንደየሃይማኖቱ እያሳደገ ያለበት ሁኔታ ነው ያለው። ነገር ግን አሁን አሁን ለአቅመ አዳሚ ያልደረሱ ልጆችም ቢሆን ቴክኖሎጂ ተጠቅመው ስልክ እጆቻቸው ላይ ስላለ የእነዚህን ሰዎች አለባበስ ያያሉ። ነገ ከነጎዲያ ደግሞ ይሄ አለባበስ የተለመደና ኖርማል ነው ብለው ወደዚህ አለባበስ ይሄዳሉ። ካለባበሱ ጀርባ ይህን አለባበስ ማንፈጠረው ምን ታስበው ነው? ምን ታቅዶ ነው የሚለውን ነገር ላያውቁት ይችላሉ። ጉዳዩ ድብቅ አጀንዳ አለው የሚሉም በጣም ብዙዎች ናቸው። ይህን ቅሬታ በተመለከተ ማህበረሰቡ በጣም ብዙ ቅሬታ ሲያቀርብ በወቅቱ በተለይ ደግሞ በረከት ጸጋዬ ወይ ደግሞ ጃኒ ይሄ ነገር ማህበረሰቡን ቆጣ አልመሰለኝም፣ እንደዛም ከሆነ ግን ይቅርታ ጠይቃለሁ ሲል በእርግጥ መጥቶ ወደ ሚዲያ ይቅርታ ጠይቆ ስላለባበሱ እንዲህ ነው ሲል መግለጫ ሰጥቶ ነበረ። ሰላም ቲክቶክ እንዴት ናችሁ? የ2025 የቲክቶክ አዋርድ አለባበሴ በጣም ብዙ አነጋግሮ ነበር። ያለ ነገር መናገር እፈልጋለሁ በዚህ አጋጣሚ ወደ ሌላ ነገር ተወስዷል። ሶ እኔን የምታቁኝ ሰዎች ዳንሰኛ ነኝ፣ ከአስራ አንድ ዓመት ጀምሮ ዳንሰኛ ነበርኩ። ማይክል ጃክሰንን እያየውን አደግኩት። ነክሊ ሱራው በቃ ብዙ ዳንሰኞችን እያየውን አደግኩ። ሶ ከሁለት ዓመት በፊት ቲክቶክ ላይ ፒን አደርገዋለሁ፣ አሁን የፕሮፋይል ስገቡ ቀጥታ የመጀመሪያ ቪዲዮ ፒን አደርግላቸዋለሁ። የማይክል ጃክሰንን ልብስ ፖስት አድርጌ ነበረ። በቃ ከዚህ በኋላ ለራሴ አዋርድ ስቀር እንደ ማይክል ጃክሰን ነው መልበስ መፈለገው የሚል ነበረ። እንደሱ ነበር ለመልበስ ሀሳቤ ግን እኔ ያሰብኩትና ሰው ቤት ቀበለው በጣም ግራ ተጋብቷል ፖስት ካረኩ በኋላ ላይክ ኮመንት ሳይ ነው በቃ አእምሮ ወደ ሌላ ነገር ሄደው እንደዚህም ነገር አለ እንዲ ላይክ ማሰብ ጀመርኩ እኔ ግራ ገብቶ ነበረ ኬስቲ ምናምን ከዛ ደግሞ ቦርሳው መጣ ደግሞ አልዋሻችሁም ቦርሳ ሀሳብ አልነበረም ከዘራ ነበር ያሰብነው ይሄ ዘመናዊ ከዘራ አለች እና ኬት አባታችን እናምጠው ምንም ልናመጣው አልቻለም ከዛ ቦርሳው ደግሞ ክለች ባግ ይባላል የወንድ ቦርሳ ነው አክ ትንሽ ብልጭልጭ እያለ ነበር ሰው ሀበሻ ልብስ ነው ያሰፋውበት። ይሄ ከሀገራችን ጋር ሄድ ሳስበውን ሁሉም ነገር ትንሽ እንትን ይከብዳል፣ ግን የሀበሻ ልብስ ለምን አናሰፋበትም ብለን ነው። ምንም የሀገር ነገር አይመጣውም ብለን የሀበሻ ልብስ ያሰፋንበት እሱን ነው። ክለሽባግ ይባላል፣ ወንዶች የሚያደርጉ ቦርሳ ነው። ግን እስማማሉ እዚህ ሀገር አይደረግም። ለአዋርድም ማድረግ አልነበረብኝም። ተቀብያለሁ ግን ያው ከዘራ ባገኝ ደግሞ ሞር የበለጠ ብታዩት ደስ ይለኝ ነበር። በፋሽን መንገድ ብቻ ነው እኔ ያሰብኩት። ያ ከዛ በተረፈ ደግሞ ግብረ ሰዶም ላላችሁ ሰዎች መቶ ፐርሰንት እቃወማለሁ። ገብረ ኢየሱስ ጋርም አውርቼ ነበረው። ገብረ ኢየሱስን ማታቆት ከሆነ በጣም የሚቃወም ሰው ነው፣ ግብረ ሰዶም የሚያወግዝ የሚቃወም ሰው ነው። ከዚ በፊት ቪዲዮቹን እከታተላለው፣ አከብረዋለው፣ እወደዋለው። በጣም በጣም ጥሩ ሰው ነው። ከዚ በፊት እኔ ስለማውቀው ነው ይህን ምላችሁ። አሁንም ድጋሚ ኦርቶዶክስ ነኝ፣ ኦርቶዶክስ ነኝ፣ ኦርቶዶክስ ነኝ። ማንም ሰው ኮመንት ስላደረገ ማንም ሰው በሌላ ነገር ስላየኝ ኦርቶዶክስነት ማንም ሰው ሊወስደው አይችልም ግን ስሜን ደግሞ ማጥራት ፈልጋሉ። ቢከዝ በጣም የሚወዱ ሰዎች አሉ፣ የሚከታተሉ ሰዎች አሉ። እና ያ ምንም እና ምንም ተልኮ የለኝም። ድጋሚ ግብረ ስዶ ምን እቃወማለሁ እስከ መጨረሻው። እኔን የሚያቀኝ ሰው ያቀኛል። ቢከዝ አይቻሉ፣ ኮመንታችሁን ሜሴጅ ላይ መጣችሁ ያውቃለሁ። ጃኒ በእንደዚያ ነገር እንዳላሰብኩ አውቃለሁ ብላችሁ የመከራችሁ ሰዎች አሉ፣ የሳደቡም ሰዎች አሉ። ግን ደግሞ የመከራችሁኝን በጣም ማከብራችሁ። ያ በድጋሚ አጥብቻለሁ። አልዋሽም። ቦርሳ ኢትዮጵያ ውስጥ ሌላ ታሪክ አሪኮ ፖስት ከተደረገ በኋላ ነው ያሰብኩት። እና ለማንኛውም ያ ወዳችኋለሁ፣ አከብራችኋለሁ። ጉዳዩን በተመለከተ ግን አልተሳሳትኩም፣ መብቴ ነው ብላ ሽንጧን ገትራ ስትከራከር የቆየችው ኤቫን የተባለችው ግለሰብ ነች። እኛም እንግዲህ እሷን ግለሰብ በተመለከተ ፕሮግራም ሰርተን ነበር። በጣም የሚያሳዝነው እኛም የሰራነው ፕሮግራም ላይ የሰማችሁ ካላችሁ፣ በተለይ አንቺ በጣም ጎበዝ ነሽ፣ ጀግና ነሽ ድፍረትሽን እናደንቃለን እንደዚህ በቃ ሴት ልጅ በዚህ ልክ ደፋር ሆና ወደ ሚዲያ መጥታ መብቷንና ያመነችበትን ነገር ስታደርግ እጅግ በጣም ደስ ይላል እያሉ ሲያደንቋት የነበሩ ሰዎች ነበሩ ከማድነቅም በመለስ ደግሞ እሱን አሁን እናሰማችኋለን ምንድን ነበር ሲሏት የነበረው እንደውም አንባቢነሽ መሰለኝ ይመስለኛል ታነቢያለች ትላታለች አንዱ አንባቢነሽ መሰለኝ መስለኝ ለዛ ነው እንደዚህ ሆንሽው የሚል አስተያየትም ሲሰጣት ሰምተናል አንባቢ የሆነ ሰው በዚህ ልክ ነውር አይዳፈርም በዚህ ልክ ሃይማኖት አይጠስም። በዚህ ልክ ባህል የባህልን እና የማህበረሰቡን የነበረ የከረመ ያኗኗር ዜ ሰብሮ በተለይ ደግሞ ሴት ሆና እንደዚህ አደባባይ ላይ በጣም በታሪክ ከሚያነብ ሰው እንደዚህ አይነት ሥነ ምግባር አይጠበቅም እና እንዲህ ብሎ ሰው መቃወሙን ደግሞ ይሄ መንጋ አስተሳሰብ ነው ብለው እነዚህ ልጆች ልክ አይደለም የለበሱት የሚለውን ነገር መንጋቢ አስተሳሰብ እያሉ ሲቃወሙም የነበሩ አሉ። እሱን እኛም ላይ አሳይተናቸዋል። ከዛ በመለስ ከዚህ ጉዳይ ጋር በተያያዘ በጣም በስፋት እችው ልጅ በተለይ ደግሞ ኤቫን ይህ ጥያቄ ሲነሳባት ነገ ከነው ወዲያ ልጆችሽ ይህንን ቪዲዮ ቢያዩና ቢመለከቱ ምንድን ነው የሚሰማሽ ነገር፣ እንደው አትጸጸችም ወይ የሚል ነገር እኛም አንስተን ነበረ። ይህንን ጉዳይ በተመለከተ ሌላም ሰው በቀጥታ እሷን አግኝቷት ጥያቄውን አንስቶላት ነበርና የመለሰችው ነገር ምንድን ነው? ምንም አልጸጸትም። ልጆቼ ልክ እንደ እኔ ዘመናዊነት የገባቸው ፋሽን የገባቸው ፋሽን ተከታይ እንዲሆኑ አድርጌ ነው ማሳድጋቸው እንጂ ከዚህ ጉዳይ ጋር ተያይዞ የሚያሳፍረኝ ምንም ነገር የለም ስትል ነው መልስ የሰጠችው። ነገ እናት ስትሆኚ ልጅ ትወልጃለሽ እና ነገ ልጆችሽ ትምህርት ቤት ሲሄዱ የጓደኞቻቸው ምናልባት ያንም ኢንተርኔቱ ከዚህ በላይ ስለሚሆን አውጥተው እናታችሁን ልዩ ብለው ሙድ ሊይዙባቸው ይችላሉ ብለሽ አስብሽ ታውቂያለሽ? አሁን እንደዛ ብዬ አላስብም። እንደነገርኩ አሁንም ደግሜ ደግሜ በጣም ብዙ ጊዜ ደጋግሜ የምናገረው በጣም ከሰለጠነ በጣም ከተማረ ቤተሰብ የተወለድኩኝ እና አስተዳደቄም ከሰለጠኑ ቤተሰቦች ጋር ነው እና እኔም የሰለጠንኩኝ እናት ነው መሆነው ማለት ነው ልብሴ ልጄ የፈለገውን ልብስ እንዲለብስ የፈለገውን ፋሽን እንዲከተል ለምሳሌ ሰዎች ቢተቹት በአለባበሱ ሊሆን ይችላል። በእንትኑ በአቋሙ ሊሆን ይችላል። በብዙ ነገሩ በመልኩ ሊሆን ይችላል። ምንም አይነት ትችት ቢደርስበት ኖ ያለውን ነገር አክሰብት የሚያደርግ የሰለጠነ ልጅ የማፍራት ሀሳብ ነው ያለኝ። ስለዚህ እርግጠኛ ነገር እንደ ወደፊት እርግጠኛ ከአምስት እና ከአስር ዓመት በኋላ ልጆች ቤተሰብ ምናምን ይኖረኛል እና በጣም ፋሽን ተከታይ ቤተሰቦች ፋሚሊ እንደማፈራ ተስፋ ረጋለ ጭራሽ እንኳን እንደዚህ አይነት ስሜት ሊሰማኝ ቀርቶ ማለት ነው። ምሳሌ በጣም የሚያስገርም ነበረ። ክርስቶስ በምድር ሳለ በጣም ብዙዎች ሰዎች ተቃውሞት ነበረ። በጣም ብዙዎች ተቃወሙት። ማለት ክርስቶስ ልክ አይደለም ማለት አይደለም ብላ እሷ ላይ የተነሳባትን ቅራኔ ከክርስቶስ ጋር ልታያይዝ የሞከረችበት ነገር ትንሽ I recently purchased the most popular glucose meter online. And ፍጥረት የተሞላው ነበር የተባለም ጉዳይ ነበረ። የማደርገው ነገር ልክ ነው ብለሽ ታምኝበታለሽ። ከለማምንበት ማን ወደ ብሾ መልካም ለምንድ ነው ታዲያ ይህ ሁላ ትችትና ስድብ ወይንም ነቀፌት አንቺ ላይ እየመጣ ያለው? ይህ ሁላ ህዝብ ለምንድን ነው እንትን የሚለው? ማጆሪቲው ከተቃወመ የሆነ ችግር አለ ማለት ነው። አሁን ደግሞ እንደማየ ቢያንስ ዘጠና ፐርሰንቱ አንቺ ላይ ተቃውሞ ነው እያሰማ ያለው። እና ለዚያም ነው ዛሬ የተገናኘ ነው ይባል። ለምንድን ነው አሁን ለምሳሌ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቃዋሚ እና ብዙ ተቺ ነበረው እና ብዙ ትችት ተቺ እና ብዙ ነቀፌታ ነበረው። ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቺና ተቃዋሚ ስለነበረው ኢየሱስ ክርስቶስ ልክ አልነበረም ማለት አይደለም እንደርስታ ገኘ። ስለዚህ እኔ ለምሳሌ ብዙ ተቺ ስላለኝና ብዙዎቹ ስለነቀፉኝ፣ ኦኬ እነሱ ትክክል ናቸው ብዬ ማመን ሰው አይደለሁም። ዙሮ ዙሮ ዙሮ ግን የፌዴራል ፖሊስ ይህንን ጉዳይ ሳይውል ሳያድር ይህንን በተመለከተ እርምጃ ሊወስድ መጀመሩ ይበል የሚያሰኝ ነው። ምክንያቱም ይሄኛው ነገር ዛሬ ዝም ከተባለ የሚቀጥለው አራተኛው የቲክቶክ ክሬቲቭ አዋርድ ላይ ከዚህ በተሻለ ከዚህ በባሰ መልኩ እጅግ በጣም እርቃን የሆኑ አለባበሶችን ልናይ እንደምንችል እርግጠኞች ነን። ነገርየው እንግዲህ በእንቁላሉ ጊዜ በቀጣሽኝ እንዳለው ሰውዬ ማለት ነው። በእንቁላሉ እንቁላል ሲሰርቅ ዝም ተብሎ፣ በሬ ሲሰርቅ ተይዞ ነው እንግዲህ አሳር መከራውን ሲበላው። ምን ነው በእንቁላሉ ጊዜ በቀጣሽኝ ኖሮ ያለው ማለት ነው። ስለዚህ አሁን የነዚህ ልጆች እነዚህ ልጆች ላይ የተመሰረተው ምርመራና የፖሊስ እርምጃ በእንቁላሉ ጊዜ የሚያሰኝ ስለሆነ ሸጋ ነው። አሁን ነገ ከነገወዲያ በየትኛውም አይነት የኢትዮጵያ ውስጥ በሚከናወኑ እንደዚህ አይነት መሰል ዝግጅቶች ላይ ስርአታቸውን የጠበቁ አለባበሶች እናያለን ብለን እናስባለን። ከዚህ ጉዳይ ጋር ተያይዞ የጉማኤ ፊልም ስነስርአትን የሚያዘጋጁትን አካላት በጣም ልናደንቅ እንወዳለን። ያው እኛ ከዚህ በፊት እየሄደን እንዘግብላቸዋለን እና እዛ ላይ በተለይ ደግሞ ዘንድሮ የጉማኤ ፊልም አዋርድ ከመዘጋጀቱ በፊት በግልጽ ነው የተናገሩት። በተቻለ መቀን ባህልን የጠበቀ አለባበስ ነው ታዳሚውም እጩዎቹም ተሸላሚዎቹም ለብሰው እንዲመጡ የምንፈልገው። ከዛ ውጭ ግን ከባህል ውጭ የሆነ እርቃንን የሚያሳይ የሌላውን መብት የሌላውን ኮንፈርት የሚነሳ አለባበስ ለብሰው የሚመጡትን ግን አናስገባም ብለው፣ እንደዚህ ያልተገባ ልብስ ለብሰው የመጡትን ከደጅ የመለሱበት ሁኔታን አይተናል እኛው እዛ ሆነን። ስለዚህ ሁሉም ነገር ሲከናወን ፕሮግራም በሚዘጋጅበት ጊዜ ባህልን፣ ሃይማኖትን፣ ስነ ምግባርን የጠበቀ መሆን አለበት ብለን እናስባለን። የትኛውንም ያህል የዘመነ ዘመን ላይ ብንሆን የትኛውንም ያህል ሰለጠንን የምንል ብንሆን ባህላችንን፣ ሃይማኖታችንን፣ ስርዓታችንን ግን መተው አለብን ብለን አናስብም። እንደ ሀገር እያኖረን ያለው እሱ ነው፤ ሃይማኖት፣ ባህል፣ መተሳሰብ